አንተም ባል ብዬሽ አገባሁበት ቀን የተረገመኝ። ይሁ ምንድን ነው? ማ ምንድ ነው የሚያጨቃጭቃችሁ? ድምጻችሁ እኮ ጎረቤት ድረስ ነው የሚሰማው።

መቼም እንዲህ የሚያጨቃጨቃችሁ እኔ አለማግባት እንደሆነ በደንብ ግልጽ ነው። አዎ፣ የእለቱ አጀንዳ እሱ። እሱን አስቤ አንዲት ቁንጅዬ ልጅ አጭቼያለሁ። ተፈላልገናል። ኧረ፣ አዎ። የት ሀገር ሰው ነች? ዲያስፖራ ነች። ታውቃታለህ እኮ የወይዘሮ አበባ ልጅ ናት። የወይዘሮ አበባ ልጅ ችግር አለ? ነው ወይስ ሌላ አብሮ የመንከባለ ምናምን ነገር አለ? አይ እሱን ማናደግ ፍቅር ጥያቄ እራሱ የተቀበለችው ሳምንት ናት። ምንድን ነው ሰላም፣ ምን ነው

ያጠረችው በእናቱ ወጥታ ነው። እሷም ልጄ ናት እንዳትል በጣም ጣም ጣም ጣም ለእናትህ እማ እማ